ችበት መልካም ቆይታ መልካም የዳግም ትንሣኤ በዓል ይሁንላችሁ። እንደዚህ ያዘነጠኝ ኢትዮ ልዩ ዲዛይን ነው። ቦሌ አካባቢ ባቲ ኮምፕሌክስ ላይ ነው የሚገኘው። ከታች በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። ሜካፔንም ሁሌ የምታሳምረኝ አፍሮስታይል ናት። ከልብ አመሰግናለሁ አፍሮስታይል ሜርሲ ፕላዛ ላይ እንኳን በድጋሚ ተገናኘን። እንግዲህ ጀማዎቻችንን ሸኝተን እናንተ ብቻ ቀርተናል። እንግዲህ ብቻችን የቀረንበት ዋናው ምክንያት ደግሞ የጀመርከው አዲስ የከፈትከው ትልቅ ስራ አለ። እሱን ስራ እንደው ሳናው ተፈትፈው በደንብ ለተመልካች ተደራሽ እንዲሆን ስላሰብን ነው። እና እስቲ ምንድነው የከፈትከው? እንዴት ነው ሰዎችስ ከአንተ ጋር ኮሚኒኬት ማድረግ የሚችሉት? ምንድን ነበር ዓላማው? አመሰግናለሁ። ጥዬ እግዚአብሔር አክብርልኝ። እንግዲህ ከግሸን ባንዴ ደግሞ ወደ እኔ ጉዳይ ተመልሰናል። የግሽን ጉዳይ በስፋት ስለተነሳ እጅግ በጣም ደስ ይላል። እዛም ተመርጠን ስለሄድን በጣም እግዚአብሔር አምላክ የከበረ ይሁን። እንግዲህ ለምክንያት ነው። ወላዲት አምላክ እናቴ፣ መቤቴ፣ አንቺም ለመቤታችን ያለሽ ፍቅር ልዩ ነው። እዛም ተገናኝተናል። ና ወደ ጉዳይ ወደ ጠየቅሽኝ ስመለስ የከፈትኩት ድርጅት አብርሃሚክ ስፒሪቹዋል ዌዲንግ ፕላነር ኤንድ ኢምባውንድ ገስት ማኔጅመንት ይባላል። መንፈሳዊ የሰርግ አዘጋጅ እና እንግዳ ተቀባይ የሚል ስያሜ የያዘ ነው። ቤተክርስቲያናችን ከምትፈጽማቸው ምስጢራት መካከል አንዱ ስርዓተ ተክሊል፣ ስርዓተ ቁርባን ነው። የጋብቻ ብቻ ምስጢር ነው። ልጆቿን በክብር የምትሞሽርበት ካባዋን አልብሳ አክሊሏን ጭና በቅዱስ ስጋውና በክቡር ደግሞ አትማ ለክብር ከምታበቃበት መጽደቂያ መንገድ አንዱ ትዳር ነው። ስለዚህ ይህን ደግሞ ስርዓቱን ወጉን ህጉን በጠበቀ መልኩ ለማድረግ የሚያመቻች ድርጅት ነው። ብዙ ጊዜ ሰዎች መንፈሳዊ የሆነውን ጋብቻ ሲያስቡ ብዙ ነገር ያስባሉ። ከቤተክርስቲያን ፕሮሰስ ማስፈጸም ጀምሮ ማን ነው የሚጠየቀው? ምንድን ነው የሚጠየቀው? ያው እንዳጋጣሚ ሆኖ እንግዲህ ብዙዎቻችን ሩቅ ስለሆነ ከቤተክርስቲያን ብዙ ሰው ለጋብቻው ሲመጣ መዋቅሩ ማንም ጠይቀው ምንድን ነው የሚደረገው? መሟላት ያለበት ዶኩሜንት ምንድን ነው? ምን ይደረጋል የሚሉትን ነገሮች ማማከር። ከዛ ውጭ ደግሞ እንግዲህ የብዙ ጋብቻዎች ውዝግብ ከመፈጠር ውስጥ አንዱ ምክንያት ደግሞ የቅድመ ጋብቻ ትምህርት አለመሰጠት ነው። ስለዚህ የቅድመ ጋብቻ ትምህርቶችን ማመቻቸት። አዎ ቅድመ ጋብቻ ትምህርቶችን ማመቻቸት ደግሞ ረጅም አመት በትዳር የቆዩ ልክ እንደ እናንተ ከአስር አመት ሀያ አመት ሰላሳ አመት አርባ አመት በትዳር የቆዩ አባቶች እናቶች አሉ። እነሱ ትዳር ምንድን ነው ትዳር ምን ይጠበቅ? ሴቷ ምን ይጠበቅባታል? ወንዱስ ምን ይጠበቅበታል? ምን ምን ይገጥማቸዋል? እሱን ቀድመው እንዲያውቁት የልምድ ልውውጥ ፕሮግራሞችን እናዘጋጅላቸዋለን። ከዛ ውጭ ደግሞ የመጀመሪያው የምክክር አገልግሎት ከመምራን ጋር ከቤተ ክርስቲያን አባቶች ጋር ደግሞ ቀድሞ የምክክር አገልግሎት እንዲደረግ ራሳቸው እንዲያዘጋጁ፣ ብርቱ እንዲሆኑ እንደው ዝም ብሎ የሚገባበት ቀላል ነገር እንዳልሆነ ተቋም እየመሰረቱ እንደሆነ እንዲያውቁት እሱን በተጨባጭ ቅድመ ጋብቻ ትምህርት እናደርጋለን። ከዛ በኋላ ያሉትን ፕሮሰሶች ከማማከር ጀምሩ ሎኬሽን መርጦ ለኢቨንቱ ለፕሮግራሙ የሚሆነውን አዳራሽ ከመምረጥ የዲኮር ጉዳይ፣ የኬተሪንግ ጉዳይ፣ የኬክ አዘጋጆች ጉዳይ፣ የካሜራማን የቪዲዮ ጉዳይ፣ እነዚህን ሁሉ ምን መደረግ አለበት፣ እንዴት እናድርገው፣ አቅማቸው ውስጥ ምን አይነት ነው፣ በምን መልኩ ብናደርግላችሁ የተሻለ ነው የሚሉትን ነገሮች ከማማከር ጀምሮ እስከ መስራት ድረስ እንደርሳለን። በተለይ ደግሞ ይሄ የመንፈሳዊ ደግሞ ይዘቱ ደግሞ የዝማሬው አገልግሎት እኔ በቤተክርስቲያናችን በዝማሬ አገልግሎት አገለግላለሁ። ስለዚህ ዝማሪዎች እንዴት ይሁን፣ ሳውንድ ሲስተም ይፈልጋል፣ መሳሪያ ተጫዋቾች ይፈልጋል፣ አጃቢ መዘመራን ህብረ ዝማሪ ይፈልጋል፣ ፕሮግራም መሪ ይፈልጋል፣ መምህር ሰባኪ ይፈልጋል። ይሄን ሁሉ አንድ የሰርግ አዘጋጅ ወይም ሙሽራ ለዚህ ሁሉ ሰው ደውሎ አይችልም፣ ይሄን ሁሉ ፈልጎም ደግሞ አያገኝም። ስለዚህ አንድ ቦታ ላይ እንዲያገኝ ምቹ ሁኔታን መፍጠር ከጭንቀቱ አሁን ይጨነቃል፣ እንዴት ነው ማድረገው ይላል ይሄን በማድረግ ብቻ ኔ ወደ አለማዊ ሰርግ የቀየሩ ሰዎች አውቃለሁ። ትክክል። ግራ ገብቷቸው ማለት ነው እንዴ። በቃ ይሄን ከምናምን እንደው ቢሆንስ ብለው ከቤት ቤተሰቡ፣ ያው መቼም ይሄ ዳር ላይ ያለ ነገር አለ አይደለ? ዳር ላይ ያለ ነገር ሆኖ ነው እንጂ ትክክል ነው ማለት አይደለም። እና ሰውን ከመወዛገብ የሚያድን ስራን ቀልል ሊያደርግ የሚችል ነገር ሆኖ መንፈሳዊ ሰርጉ በተሟላ ነገር ህግ፣ ስርዓት፣ ወግ በጠበቀ በሚያምር ውበት ባለው ቤተክርስቲያናችን፣ ውብ ናት ስንዱ ናት። ስለዚህ ያን የቤተክርስቲያን ውበት ለዓለም ማሳየት፣ በለቱ ለሚመጡ ደግሞ ውብ የሆነ ነገር አሳይቶ ቤተክርስቲያናችን እንዲህ ነው ምድራችሁ ብሎ ራሳቸውን ደግሞ እንዲያዘጋጁ ማድረግ፣ እንደው ላግባ እንዴ እንዲሉ። አዎ እንደዛ የሚያደርግ ነው የሰርግ ጉዳይ። አዎ እና ጥሩ ጥሩ ነገሮች አድርገናል። ምናልባት ላንቺን በግላ ሳይችሻለሁ፣ የምርቃት መርሃ ግብሩን ስም ሰይመንላቸዋል። ለእያንዳንዱ ፓኬጆች አውጥተናል። ከሽምግልና ጀምሮ ፓኬጅ አለን። የሽምግልና ፓኬጃችን እያውብር ፓኬጅ ይባላል። እያውብር ይባላል። እያውብር እንግዲህ አባታችን አብርሃም መጀመሪያ ልጁን ይስሐቅን ለመዳር መጀመሪያ በመጽሐፍ ቅዱስ ለሽምግልና የተላከው ሰው እያውብር ይባላል። ስለዚህ ሽምግልና ፓኬጅ አለን። ሽምግልናም እንሰራለን እያውብር ይባላል። የጋብቻ ፓኬጃችን ደግሞ አብርሃምና ሳራ የሚባል የጋብቻ ፓኬጅ አለን። ሁለተኛው ደግሞ የክርስትና ፓኬጅ ነው። ክርስትናም እንደዚሁ ከክርስትና ቤት እስከ ቤት ያለውን ሙሉ ፕሮግራም በታሪክ ጥሩ ሆኖ እንዲቀመጥ ልጁ ነገ አድጎ አርጅቶ ሲያየው ጥሩ የተደራጀ ነገር እንዲሆንለት እሱን ማቀናጀት ዶክሜንቱን ማሟላት ቪዲዮ ካሜራውን ምኑን ማመቻቸት የዝማሬ አገልግሎቱን የምንደዛው ማሳለጥ ነው። እሱ ይሳቅ ፓኬጅ ይባላል፣ ይሳቅ ፓኬጅ ይባላል። እንዲህ እያደረግን ሰይመናቸዋል። ስለዚህ የሰርግ አጠቃላይ ፓኬጃችን ይህንን ይመስላል። እንዳውም ዛሬ ስመጣ በአጋጣሚ የአንድ ሰርፕራይዝ የምትደረግ እናት ወልዳ ከሆስፒታል ወደ ቤት ለመግባት እንደው እህቶቿ ናቸው እና እህታችን ወደ ቤት ስትገባ ደስ እንዲላት እንደው ዲኮር ተሰርቶ በዝማሬ ብንቀበላት ደግሞ ልጅ የሰጠች መቤተናት ስንገባ እንኳን ማርያም ማረችሽ እያለ ነው ሁልጊዜ የምንገባው፣ እና በዝማሬ ብንቀበላት ብላን ወደ ቢሮችን መታ ነበረ። እሱን ስራ ሰርተን የመጣ ነው። ዲኮርን ቆንጆ ዲኮር፣ ቆንጆ ቪዲዮ ካሜራ፣ ጥሩ ሳውንድ ሲስተም፣ ጥሩ መሳሪያ ተጫዋቾች እና ቆንጆ የዝማሬ አገልግሎት አገልግለን ነው የመጣ ነው። ይሄ የሰርግ ጉዳያችን ነው። እንግዲህ ሁለተኛ ደግሞ ፕሮጀክት አለ ረሳሹ እንደ እንግዳ ተቀባይ ይላል ኢንባውንድ ገስት ማኔጅመንት ይባላል። ሁለተኛው ፓኬጅ እሱ ወደ ሀገር ውስጥ የሚገቡ ማንኛውንም እንግዶች መቀበል ነው ስራው። ከኤርፖርት ጀምሮ ያው ሰው ኤርፖርት ሲደርስ ቤተሰቡ መኪና ያለው ቢሆን ለሊት ቢገባ ለሊት ተነስታችሁኑ ተቀበሉ ማለት ይጨንቀዋል። ስለዚህ እሱ በዌብሳይታችን መሰረት ኦንላይን ፎርም ይሞላልናል። መቼ ይገባል፣ ስንት ሰዓት ይገባል፣ ምን ይፈልጋል እዚህ ሀገር የሚሉትን የምናስሞላቸው ፎርሞች አሉ። ስለዚህ ወደዚህ ሀገር ውስጥ ሲገባ መኪና ከኤጀንት ጋር ኤርፖርት እንልካለን። ኤጀንቱ በክብር ሻንጣውን ተቀብሎ ወደሚፈልገው ሆቴል ከፈለገ ሆቴል ይዘን ጠብቀዋለን፣ ጌስት ሃውስ ከፈለገ፣ ወደ ቤተሰቡም ከሆነ መሄድ የሚፈልገው ወደ ቤተሰቡ በክብር እናደርሰዋለን። እዚህ ሀገር ለሚኖረው ማንኛውም አይነት ጉዳይ ኃላፊነት እንወስድለታል ወይም ወኪሉ እንሆንላለን። የእንግዳውን ማኔጅ እናደርገዋለን። እንደው አብርሃም አደለ አብርሃማዊ ስራ ነው። ስለ አብርሃም እንግዳ ተቀባይ ነው፣ በጋብቻ አብርሃምን ሳናነሳ እናልፍም። ለምሳሌ በጣም በጥቂቱ ከሚመጡት እንግዶች አሁን አንቺ ውጭ አገር ብትሄጂ የውጭ አገር ብንሄድ በጥቂቱ እንደው የት ምን ይበላል እንደው የሀገር የሽሮ ናፈቀኝ ለሚል ሰው አሁን ትንሳኤ ነው ደግሞ እንደ ደህና እንደው የፍየል ቁርጥ ሊል ይችላል ሰው እና ሎኬሽን አለማወቅ ቦታ አለማወቅ ደግሞ ዋጋ ያስከፍላል። ስለዚህ እነዚህን ቦታ ሪከመንድ ማድረግ ደግሞ ትልልቅ የሚፈልጋቸው እዚህ ሀገር መስራት የሚፈልጋቸው ጉዳዮች ይኖሩታል። እነሱንም እንደዚሁ አብሮ መስራት ማገዝ፣ እንግዳው የሚፈልገውን ነገር ማመቻቸት። ጉብኝት ይፈልጋል። ሀገሩን የማያውቅ ሰው ብዙ ነው። ውጭ የተወለዱ ኢትዮጵያውያን አሉ። እነሱ ሲመጡ ላሊበላን ማየት፣ አክሱምን ማየት፣ የተለያየ የቱሪስት መዳረሻ ቦታዎችን ማየት የሚፈልግ ሰዋል። ስለዚህ እሱን እንዴት ላድርገው ሲል እኛ ጋር ይመጣል እኛ መፍትሄ ያለን። በዋናነት ደግሞ አብርሃሚክ ጥሞና በአብርሃም ድንኳን የሚባል ፓኬጅ አለን። እሱ ማለት እንግዲህ ከተለያየ ዓለም የሚመጡ እንግዶች ረጅም ዓመት በስራ ነው የሚያሳልፉት ረጅም ጊዜ ስለዚህ እንደው ራሳቸውን ማየት ማረፍ፣ ጸጥታ ይፈልጋሉ ደግሞ መንፈሳዊ የሆነውን ነገር ደግሞ ይፈልጋሉ። ስለዚህ በገዳማት ጥሩ ማረፊያ አዘጋጅተን የአብርሃም ድንኳን ብለን ሰይመናል። በዛ ቦታ መጠመቅ የሚፈልግ ንስሐ መግባት የሚፈልግ ደግሞ አይ ቄደር ያስፈልገኛል ይላሉ አንዳንድ ሰዎች። ስለዚህ እዛው ሙሉ የመንፈሳዊ አገልግሎት የሚሰጡ አባቶች ጋር አገናኝቶ ያን አገልግሎት እንዲያገኙ ማድረግና ለምሳሌ ያን አገልግሎት ሲያደርጉ በፕሌን የሚኬድባቸው ቦታዎች ሊኖሩ ይችላሉ። የትኬቱን ጉዳይ እኛ እንጨርስለታለን፣ እዛም ያለውን ጉዳይ እኛ እንጨርስለታለን። ርፍ ብሎ ንስሐውን ገብቶ ተጠምቆ መቁረብ ያለበት ሰው ቆርቦ የጥሞና ጊዜ አሳልፎ እንደገና ወደ ሀገሩ ይመለሳል። ስንሸኘውም ሰላም ግባ ብለን ደግሞ እኛ እንሸኘዋለን። በሚሄድበት ቦታዎች ሁሉ ቆንጆ ቆንጆ የማስታወሻ ፎቶዎችን አዘጋጅተን ማስታወሻ ሰጥተን እንሸኛለን። ከብዙ በጥቂቱ የድርጅቱ አገልግሎት ይህንን ይመስላል። በጣም የሚገርም ነው። የእውነት ማለት ነው። እንዴት አሰቡ እያልኩ እየሰማክ ነበር። በጣም የሚገርም ሀሳብ ነው። ሰዎችን ያሳርፋል። ከእነሱ የሚጠበቅ ምንድን ነው? ያሰብኩት ያሰብኩትን ነገር ለእናንተ መንገር ብቻ ነው። ለእናንተ ነገሯችሁ ማለት እነሱ ስለ ሰርግ ከሆነ ስለ ሰርጋቸው ማድረግ ያለባቸው ነገር ይሰራሉ። እናንተ መስራት ያለባችሁ ሀሳብ አቅል እኮ ነው። ብዙ ነገር አቅል ነው። በጣም ብዙ ነገር ለሰው ጥሩ ነው። በጣም ስራው አድካሚ ነው፣ ጥንቃቄ ይፈልጋል። በተለይ መንፈሳዊ ነገር ነው፣ ጥንቃቄ ይፈልጋል። ከመስመር እንዳይወጣ ሕጉን ስርዓቱን እንዳይጥስ እሱን በጣም ጥንቃቄ ይፈልጋል። ኃላፊነት ነው የሚወሰደው። በተለይ የሰው ኃላፊነት ሲወሰድ ደግሞ የሚገጥሙ ችግሮች አሉ። እንደው የተያዘው እስኬጁል ላይ ከመካከል አንድ ሰው ሊታመም ይችላል። ድንገት የሆነ ነገር ይገጥመዋል። ደግሞ ሙሽራ ደግሞ ደስ አይለው ሚያ ሰው ብለኝ አልነበረው ይል ይችላል። ብዙ ኃላፊነት ነው የሚወሰደው። ከዛ ውጭ ደግሞ የሰርጉም ጉዳይ ቢሆን ውጭ ሀገር ሆነው እዚህ ያለውን ጉዳይ እዚህ ነው ማግባት የምንፈልገው፣ ግን እዚህ ያለውን ጉዳይ ማን ይጨርስልናል ብለው የሚጨነቁ እህቶች ወንድሞች ብዙ ናቸው። ስለዚህ እሱን በኦንላይን በሚሞሉት ፎርም፣ በስልክ ቁጥሮቻችን፣ በቴሌግራም ቢሮአችን ደግሞ በአካል ወኪል ካላቸው ስልክ ቁጥራችን ያገ ጋራቸው ላይ በመደወል እንግዲህ ምንድን ነው የቸገራችሁ? ምንድን ነው የምትፈልጉት? ክርስትና ማስነሳት ነው? ገዳም ሄዶ የጥሞና ጊዜ ማግኘት ነው? ሰርግ መሰረግ ነው ወይንስ ሽምግልና መላክ ነው? እንዴት ክርስቲያናዊና ኢትዮጵያዊነቱን ቅርጽ በጠበቀ መልኩ ማዘጋጀት የምትፈልጉ ከሆናችሁ እንግዲህ አሁን በነገርናችሁ ስልክ ቁጥር ደውላችሁ ቀጥታ ዘማሪ እያቁም ፍሬዘርን ታገኙታላችሁ፣ ማግኘት ትችላላችሁ። እኔ የእውነትን ነው የምነግርህ፣ ደስ ብሎኛል። በጣም ቆንጆ ሀሳብ ነው። ያሳካው እንደ ፈጣሪ ያሳካልን። አሜን። አሁን እንግዲህ ቀሪው ደግሞ ትንሣኤ አደለ። ከዚህ በኋላ ደግሞ በቃ የሰርጉ ጉዳይ ያስጨነቃችሁ ሰዎች ቶሎ ደውሉ። እናንተ ሀሳባችሁን ግልግል በቃ እናንተ የሚያሳስባችሁ የራሳችሁን ስራ ስራ ብቻ ስሩ። መንፈሳዊ ሰርግ እንዴት ሊደገስ፣ ያው በተሰጣችሁ ስልክ እየደወላችሁ ማግኘት ትችላላችሁ። ወደ ኢትዮጵያ መጥቶ ደግሞ ጎብኘት ከፈለጉ የጠሞነ ጊዜ ያልኩት እሱን ጠቅለል ለማድረግ ፈለግ ደስ ሰው ደስ ብሎት ሀገሩ መጥቶ መመለስ፣ አዎ ደስ ብሎት መመለስ፣ ቅልል ብሎት መመለስ። እንደ ሂጄ ሁሉ ነገር እንደ ድንብርብር ብዬ ነው የመጣሁት፣ ተካሂሯል ሁሉ ነገር የሚለውን ነገር እንፈታለን ማለት ነው። አሳበቀል ወይዋለሁ አሳብ በቃ ሰሞት ሁሉ ነው አሳበቀል። ኢንስታግራም አለን ቲክታክ አለን ስሙን ንገራቸው አብርሃሚክ ሁሉም አብርሃሚክ አብርሃሚክ አብርሃሚክ የሚል እንግዲህ ኢንስታግራም ኢንስታግራም ላይ ገብታችሁ አብርሃሚክ ብላችሁ እዛ ላይ የሚሰጧቸውን ፓኬጆች ማግኘት ትችላላችሁ። ቲክታክም ላይ ብትገቡ አብርሃሚክ ብላችሁ መግባት ትችላላችሁ። ዌብሳይታችሁም እንደዛው ነው አብርሃሚክ ነው እንግዲህ በእነዚህ ሁሉ ተጠቅማችሁ ይህንን አብርሃሚክ ምንድነው የሚሰጠው ፓኬጅ እያላችሁ እያያችሁ ውስጥ የምትፈልጉትን ነገር ላይ ብቻ ይህን እንፈልጋለን ብላችሁ ከእናንተ መፈለ ክሊክ ማድረግ። በነገራችን ላይ ትዬ ኢትዮጵያም ውስጥ ላሉ ወንድሞች እህቶች ይሄ ፓኬጅ ይሰራል ማለት የሰርጉ ሳይሆን ሰርጉማ የጥሞና ጊዜ ያልነው፣ እዚህ ሆነው የጥሞና ጊዜ መውሰድ የሚፈልጉ ማማከር፣ መምህራንን ማግኘት እንደው ይሄ ችግር አለ ለማን ልንገረው ብለው የሚጨነቁ ሰዎች አሉ። ስለዚህ እሱን ኢትዮጵያም ውስጥ ያሉ ወንድሞች እህቶችም ቢሆን ቢሮአችን ካሳንቺስ ብሉም ታወር አንደኛ ፎቅ ነው ከጁፒተር ና ከኢንተርኮንቲናል መሀል ላይ ብሉም ታወር የሚባል ግዙፍ ህንፃ አለ እዛ ላይ መታችሁ ልታገኙ ትችላላችሁ እንግዲህ ዘማሪ ዲያቆን ፍሬዘር እዚህ መጥቶ መዝሙር ሳይዘምርልን መሄድ የለበትም እና እንግዲህ ከፊት ለፊታችን ቦታ ተዘጋጅቶለታል ዘማሪ ዲያቆን ፍሬዘርን ወደዛ ሸኘውና ቆንጆ የትንሣኤ ዝማሬ ያዜምልናል ማለት ነው። በቀጥታ ወደ ዝማሬ ይሰዳችሁ። በያላችሁበት መልካም ቆይታ እንኳን አደረሳችሁ ነውትችላለትችላለ እሺ። በነገራችን ላይ እንኳን አደረሳችሁ አይገርምም። ወደ ብዙ ትናልኩ ብዬ እንኳን አደረሳችሁ ትላለ ይቻላልእንበላደል በመላው ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በፍቅር በነገራችን ላይ ትዬ እኔ በጣም ከምደሰትበት በህይወቴ አንዱ የአንደኛው የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ ሆኔ ነው። ሁለተኛው ግን ይሄን በጣም ደግ ህዝብ ማገልገል መቻል እንትን አደለም፣ ለማስ ለማስመሰል አደለም። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ፍጹም ደግ የዋቅን እጅግ ልብ ቅድም ስለ ግሸን ሲነገር ነበረ። አሁን አሁን እንኳን ባሳለፍናቸው ግሸን ሲሰበሰብ በነበረበት ጊዜ እንኳን በተመሳሳይ የመቄዶንያ ገቢ ማሰባሰቢያ ነበረ። ብዙ አብያተ ክርስቲያናት አዲስ አበባም ላይ ሌሎች ቦታዎች እደሳ ነበረ፣ ለማሳደስ አሁን በዛ ላይ ደግሞ ግሸን ተጨመረ። በዛ ሁሉ ውስጥ የማያቋርጥ ስጦታ እኛን ሲያገኘን የሚገልጽበት ፍቅር፣ የማይቀየር ፊት ደስታ፣ ሁልጊዜ መንፈሳዊ አገልግሎትን ለማግኘት ፈሪሃ እግዚአብሔሩ የሚያስደስት ህዝብ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በመላው ዓለም የምትገኙ እጅግ ወድጃችሁ የማገለግለው ልጃችሁ ወንድማችሁ ዘማሪ ዲያቆን ፍሬዘር እንኳን አደረሳችሁ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል። በዓሉ የሰላም፣ የፍቅር፣ የደስታ፣ የሰላም ደግሞ ሀገራችን ፍጹም ሰላም የምትሆንበት ትንሣኤ ጊዜ ያድርግልን። ለሀገራችን ትንሣኤ ይሁንልን። ትጂዬ እናንተንም ስለጋበዛችሁኝ እግዚአብሔር አምላክ ያክብርልኝ። ምን ወድሽ ምን አከብርሽ እህታችን ነሽ። እኛ ከዚህ ስራ በጀርባ እህታችን ነሽ እና ምን አከብርሽ እህታችን ነሽ። ስለተገናኘን በዚህ ሁኔታ በጣም ደስ ብሎኛል። ቢሮው እንዲከፈት ደግሞ የበኩላቸውን ያደረጉ ባማኮን ኮንስትራክሽን፣ አልፋ ኮንስትራክሽን፣ በፈርኒቸር ዘርፍ ነ ክላሲክ ፈርኒቸር ነ ሶፋት ፈርኒቸር ተባባሪ ወንድሞቻችን እህቶቻችን ናቸው። አይዞ በርታ ሲሉ የነበሩ ኮሚቴ ሆነው ደግሞ አሁን ስማቸውን በዚህ ሁሉ የማንጠቅሰው ኮሚቴ ሆነው ራሳቸውን ያውቃሉ። በቪዲዮም ታይተዋል ና እነሱንም እጅግ አድርጌ አመሰግናለሁ። ደግሞ ዲኮሩን ውብ አድርጎ የነበረው ዲኮር ሮሃብ ዲኮር ወንድሜ በጣም ነው ማመሰግነው። ቤተሰቦቼ ማገለግላችሁ፣ ምህመናን ሁላችሁም በዚህ ያላችሁ ደግሞ ሙሉ ክሩ። በድጋሚ እንኳን አደረሳችሁ፣ እግዚአብሔር ያክብርልን። እና ቦጊዳ ፋሽን ብዙ እንግዲህ ከዘነጋው ይዘነጋል። የዘነጋ እንኳን ካለ ተመልካቾች በጣም ይቅርታ፣ ምክንያቱም ይህ እንደዚህ ሰዓት ላይ በጣም አስቸጋሪ ሰዓት ነው። በጣም ተረዱን። እሱን አመሰግናለሁ። ለሁላችሁ መልካም በዓል የሆነላችሁ፣ ለእኛም መልካም በዓል ተመኙልን። እግዚአብሔር ያክብርልን። በጣም አመሰግናለሁ። በቀጥታ እንግዲህ ተመልካቾች ዘማሪ ዲያቆን ፍሬዘረን ወደ ዘማሪው ነው የምወስደው። በያላችሁበት መልካም ቆይታ ወደ ዘማሪ